በዛሬው ዕለት ህወሀት አንድ ጥብቅ የተባለ መግለጫን እንደምትመለከቱት በማህበራዊ ገጾቹ ላይ አሰራይቷል። በዚህም ታዲያ በአፋር ክልል ውስጥ የትግራይ ጦር ወደ አፋር ክልል ገብቶ ጥቃት ተፈጽሟል የሚለውን ሀሰት ነው ሲል ያስተባበለ ሲሆንም በዚህም ታዲያ የፌዴራል መንግስቱ ግን በትግራይ ጦር ላይ የድሮን ጥቃት ፈጽሟል። ይህም ታዲያ የፕሪቶሪያ ስምምነትን ሙሉ በሙሉ እየጣሰ ነው ሲልም እንደምትመለከቱት በትግርኛ ቋንቋ ከዚህ ባለፈም ደግሞ በእንግሊዝኛ ቋንቋም ለአፍሪካ ህብረት ጭምር ደብዳቤ መጻፉን ተመልክቻለሁ። ህዝባዊ ወያኔ ሀርነት ትግራይ በፌዴራል መንግስት የድሮን ጥቃት እንደተፈጸመበት አስታወቀ። ጠናስትልን እንደ ምን አድራቸኋል? ጥቅምት 29 2018 ላይ እንገኛለን። ተሻገርታ ሰው አብራችን ቆየ። በአፋር ክልል ጥቃት የተከፈተው ህዋሃት የድሮን ጥቃት እንደተፈጸመበት አስታውቋል። ህዋሃት የድሮን ጥቃት የተፈጸመበት ጥቅምት 28 2018 ዓ.ም መሆኑን ከደቂቃዎች በፊት ባወጣው መግለጫ ገልጿል። የኢትዮጵያ መንግሥት የድሮን ጥቃት በመፈጸም የከሰሰው ህዋት በአፋር ክልል የከባድ መሳሪያ የተደገፈ ጥቃት መክፈቱም ይታወቃል። ህዋት በዛሬው መግለጫው ጦሬ በድሮን ተመቷል ጉዳትንም ማስተናግዷል ብለዋል። ህዋት በዚሁ መግለጫው የሰው አልባ አውሮፕላን ጥቃቱ በትግራይ ሠራዊት አባላትና በአካባቢ ነዋሪዎች ላይ ጉዳት አድርሷል። ይህ ሰው አልባ ጥቃት የፕሪቶሪያን ስምምነት ሙሉ በሙሉ የጣሰና ስምምነቱን ከባድ አደጋ ላይ ጣለ ነው ያለ ሲሆን ይሁንና ይሄው ደረሰ የተባለው ጥቃት አፋር ውስጥ ነው ወይስ ትግራይ ውስጥ የሚለውን ዝርዝር መረጃ ከመስጠት ግን የተቆጠበበት ሁኔታ ታይቷል። በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች ሲሰራጩ የታዩት ያልተረጋገጡ መረጃዎች ወደ አፋር ክልል ዘልቆ በገባው የህዋሃት ታጣቂ ላይ የድሮን ጥቃት ተሰንዝሯል የሚሉ ሆነው ታይተዋል። እስካሁን ባለው ሁኔታ በዚህ ዙሪያ የፌዴራል መንግስት የሰጠው ማስተባበያም ሆነ ማረጋገጫ የለም። የአፋር ክልላዊ መንግስት የህዋሃት ጦር ወደ ወሰን ግዛቱ ጥሶ የገባ መሆኑን በመግለጽ ራሱን ለመከላከል የሚገደድ መሆኑን መግለጫ ያወጣበት ሁኔታ የነበረ መሆኑ የሚታወስ ነው። ህወሓትና የትግራይ ጊዜያዊ አስተዳደር የትግራይ ሰራዊት በማለት የሚጠሩት በፕሪቶሪያ ስምምነት ላይ በኢትዮጵያ አንድ መከላከያ ሰራዊት ብቻ እንዳለ እንቀበላለን እኛ ያስታጠቅነውንም ሰራዊት ትጥቅ እናስፈታለን፣ ካሉ በኋላ ነው ህወሓት ዛሬ ከሰዓት በኋላ ባወጣው መግለጫ የአፋር ብሔራዊ ክልላዊ ቴሌኮሚኒኬሽን ቢሮ የትግራይ ሰራዊት የአፋር ክልል ዘልቆ ገብቷል ጥቅምት 27/2018 ዓ.ም የሰጠው መግለጫ ውድቅ አድርጎበት እንደሆነ ይታወቅ። ህወሓት የአፋር መንግስት ሀራ መሬት በሚል ስም በአካባቢ እየተንቀሳቀሱ የትግራይን ያዋፈላል ያላቸውን ታጣቂዎች ቦታ መስጠቱን በጽኑ ተቃውሟል። የፌደራል መንግስት በአፋር ክልል ሀራ መሬት ያሉ ታጣቂዎችን በመጠቀም ሌላ ዙር ጦርነት እየጋ ያጋበዘሉ ፊል ከሷል ትናንት ሌሊት የድሮን ድብደባ ትትል በድሮን ድብደባው የትግራይ ሰራዊትና የአካባቢ ነዋሪዎች ተጎድቷል ብሏል። ህዋት ጉዳቱን መጠኑን በቁጥር አላስቀመጠም። የድሮን ድብደባውን የፕሪቶሪያ ስምምነት ሙሉ በሙሉ የሚጥስና የከፋ አደጋ የሚያስከትል ተግባር ነው ሲልም አክል የሀገራዊ አደራደር አገራትም ዝምታን ተከትሎ የኢፌዴሪ መንግስት የፕሪቶሪያ ስምምነት እንዳይፈጽም እንቅፋት ሆኖ ቆይቷል ያለውን ህዋት አሁን የድሮን ድብደባ በማኬ ስምምነቱን በግል ቦታ ከሚያቀርቡት የኢትዮጵያ መንግስት አሁንም ያሉ ልዩነቶችን በሰላማዊ ፖለቲካዊ መንገድ እንዲፈታ ጥሪ አቅርበዋል።